በተራዊህ ስም መጥተው ወንጀል የሚሰሩ ሰዎችን ምን ይመክራሉ? ተራዊህ ወተል ኢማን ወተል ኢማን አላህን ልትፈሩ ይገባል። ተራዊህ ቢሮ መጥቶ ለመተጫጨት ሴቶች የሆነ ተበሩጅ ሊሆነ አዑዙ ቢላህ አላስፈላጊ ውስጥ ሊሄዱ ከሆነ ከቤት መውጣት ያኔ ሐራም ይሆንባታል። ሲጀመር ሴት በቤት መስገድ ይሻላታል ቢሏል ነብዩ ዐለይሂ ሰላቱ ወሰላም ነገር ግን ባሏ ከፈቀደላት በስርዓቱ መጥታ ሂጃቧን ጠብቃ በስርዓት መጥታ ሽቶ ከሆነ ወንጀል ማለት ከትላ ወንጀል ለሌላ አላማ ቢላ ከሆነ ከቤት መውጣቷ ራሱ ቻለ ወንጀል ነው። ይሄን ያወቀ ከሆነ ዝም ካላል ወንጀለኛ ይሆናል። የቤት ላይ ቁጭ እንድትል ማድረግ ነው። አላህን ሊፈራ ይገባል። ፆም ማለት የወንጀል መተጫጭያ አይደለም። የወንጀል ማስፋፊያ ወንጀል ማራገፍ ያል ቀጥያ አናገኘን እንችላለን። ቀብር አለ፣ ስራት አለ፣ ሚዛን አለ። ብዙ መከራ ይጠብቀናል ከወዲህ ለዛ ቀን ነው የሚለፋው። አላህ ሊፈራ ይገባል ነ